ልኛ አጋ የእሷን ነገር ስለ እኔ ያላትን ነገር ነው አባት ማለት ከማንም በላይ ውዲሻ፣ ማስጨነቅ አልፈልግም። የእሷን እኔ ልግለጽላት። ወንድሜ ጓደኛ፣ አባቴ ልጅግ በጣም በጣም ከማንም በላይ ከኔ በላይ እንደምትወደቅ ታውቃለህ አይደል? ወንድ ልጅ ማለት ወንድም ነው። ባት ነው። ቤት አስተዳዳሪ ነው። እንደ ባት አቅም ባይኖረኝም ከዚህ በላይ ባደርግላችሁ ደስ ይለኛል። በቃሽ ሰላም፣ ሰላም ውድ የሆናችሁ የቲክቶክ የዩቱብ ተከታታዮቻችን ዛሬ በሌላ ቪዲዮ መጥተናል። የዛሬ ቪዲዮ የሚሆነው እንግዲህ ስለ አባቶች ቀን ነው። ይሄ አባቶች ቀን ሁላችንም አባቶቻችን እናስታውሳለን፣ ሁላችንም ባሎቻችን እናስታውሳለን። ዛሬ ቆንጆ ቪዲዮ ይዘንላችሁ እንደምንቀጥ ተስፋ እናደርጋለን። በመጀመሪያ እንኳን ደስ አለን እንኳን ደስ አለ። በመጀመሪያ ቴዲ አንድ ቪዲዮ እናሳየዋለን ማለት ነው። ቪዲዮ አይቶ ደግሞ ምን እንደሚል እናያለን። ተከታተል። ሰላም ሰላም፣ ውድ ሆናችሁ የዩቱብ ተከታታዮቻችን ህና አኪያለን። ዛሬ የመጣንበት ምክንያት አለ። ምክንያቱም ይህን ቪዲዮ ቤት ውስጥ መስራት አልፈለኩም። ምክንያቱም ይህን ቪዲዮ ለባለቤቴ ወይ ደግሞ ለእሷ አባት ሰርፕራይዝ እንዲሆንልኝ ነው የምፈልገው ይህም የአባቶች ቀን ትናንት ነበር፣ ግን እኔ ዛሬ የቀረስኩበት ምክንያት ትናንት አልወጣም ነበር ከቤት ብቻችንን ስላላጋጠመን ዛሬ ይህንን ቪዲዮ ለመስራት ፈልገናል። ይህን ደግሞ ተመካከንበታል ማለት ነው ታል እና ይህንን እድል ስለተሰጠን ደግሞ ደስ ብሎኛል። በመጀመሪያ ስለ አባትሽ ወይም መናገር የምትፈልግ ነገር ስለ አባትሽ ተመላይ፣ ከዛ ደግሞ ስለ ባለቤቴ ለእቼ ይናገራለሁ ማለት ነው

እባባት ማለት ምን ያግል ይችላል። ከማንም በላይ ውጭ ይችላል። ለእኛ ብሎ ብዙ ነገር ያደርጋል አይደል። ተሰድቧል፣ ተጠምቷል፣ ታውቧል አይደል። ስለዚህ እኛ ደግሞ ወደፊት ብዙ ነገር እናገለታለ ለአባታችን አይደል። ያው ብዙ ጊዜ ስለአባቷ የሆነ ነገር ስጠይቃት ኢሞሽን ማለት በጣም ይከፋታል። ለም ብዙ ነገርን ታውቃለች። ችግር ውስጥም ገብቶ ብዙ ነገር ሆኖ በግልጽ ነው ያየችው። ያኔ ድብቅ ነገር ምናምን የለም ነበር እና ቴዲ ለእኛ በጣም በጣም ከምላችሁ በላይ እኔ ከምነጋችሁ በላይ በጣም ጥሩ ሰው ጥሩ አባት ጥሩ ወንድም ብቻ ሁሉ ነገር ነው እና ልጄ ስለሱ ስትጠይቅ ብዙም ለሱ ብቻ ሳይሆን ስለ እናት አባቷ የሆነ ነገር ሰው ስጠይቃት ትንሽ ይከፋታል። እና ማስጨነቅ አልፈልግም የእሷን፣ እኔው ልግለጽላት። ቴዲ ማለት ለእኛ ብዙ ነገር መስዋዕት ያደረገልን ነው። አሁን መሳቁም ምናምን ነው እያያችሁት፣ እናንተ ግን ይህን ነገር እዚህ እስከምንደርስበት ያለው ነገር ብዙ ህይወት አሳልፈናል። እንዳልኩትም ቅድም ተብሏል፣ ተጠምጠዋል፣ ተንቋሽሿል፣ በሰው ግፍ ተደርሶበታል። ግን ይህን ነገር ውጪውን ለሌላ ሰው ማሳወቅ አይፈልግም። እኛ ግን አጠገቡ ስለነበርን ያንን ነገር አልፈን እዚህ ስለመጣ የደስታ ነው አይደል ታልቅሽ? ያኔ ደስ ይላል። በቃ ቴዲን እዚህ ጋር ስላየሁት እኔ በጣም ደስ ብሎኛል። ደወደወ ትዚ ይለኛል። ትምህርት ቤት ከትምህርት ቤት ሲወጣ አበን ነበር የምንውለው እና አበን በምንሄድበት ሰዓት እኔ ኖርማል ልብስ ዴንት የለኝም ወንዳ ወንድ ምናምን ነበርኩ። በዛ ሰዓት ጫማ የሙሉ በቃ ነጠላ ጫማ ነው ለብሰው ይ ያኔ፣ ፕሮቶኮል ለሴት ልጅ ያላት ፕሮቶኮል ለብሽ ምናምን አልወጣም ነበር። እና በዛ ሰዓት እጅን ይዞ ይሄድ ነበር። ሰው እያየን ነው ስንለው ምን ቸገራቸው በልብስሽ ሳይሆን ውስጥሽን ነው ሰውነት ማንነትሽን ነው እኔ ማየው እንጂ ያንቺ ለበሽውን የደረግሽውን ጫማ አይደለም እንዳትፈሪ እያለ ብዙ ነገሮችን ከዚህ በፊትም ነገሪያቸዋለው ከአንድ ጓደኛ ጋር እሷን ምረጪ ወይኔን ምረጭ ብሎ እሱን አስመርጦኛል ይህም ነው የሆነበት ምክንያት እሷ መጥፎ ቦታ ያለች ስትሆን እሷ ጋር ከቀጠልኩ እኔ እንደምጎዳ ስለሚያውቅ ምረጭ ብሎ አስመርጦ ለዚህ ደርሻለሁ። በዛው በቀጥል እና እሷም መርጬ ብሄድ ኖሮ በዚህ ቦታ ላይ አልገኝም። እሷም እናት አሉንም ወይ መጥፎ ቦታ ሆናለሁ ወይም ሞች አለው። ፈጠር ያለው ነው። በእርግጥ የሚሆነው ግን ከብዙ መንገድ ከብዙ ቆሻሻ መንገዶች እያነጻኝ እያነጻኝ እኔ ማንነቴን እንዳይ ሀዊ ማናት ምንድን ናት ብዬ ራሴ እንዳስብ ወደ ራሴ እንድመለከት የሰዎችን ማንነት እንዳይ ብቻ ብዙ ነገር ከፈጣሪ ጋር አግዙኝ። እዚህ ራሴ ማንነቴና ስለ ሰው እንዳስብ ስለረዳኝ፣ ከፈጣሪ በታች ቴዲ በጣም መሰግናለሁ፣ አፈቅርሃለሁ፣ እወድሃለሁ ወንድሜ፣ ጓደኛዬ፣ አባቴ፣ አቡኝ እንዳሳደገኝ ነው። አሁን እንግዲህ ወደ 16 ወደ 15 ዓመት ብዙ እረሳለሁ፣ ይህን ዓመት እና 16 ወደ 15 ዓመት አካባቢ እንሆናለን። በዚህ ዓመት ውስጥ ግን ጥልም ቢኖር ጭቅጭቅን ቢኖር ሁሉን ነገር እራሳችን ፈተን ሶስተኛ ወገን ሳናስገባ ትዳራችንን እዚህ ድረስ አደርሰናል። ይህ የሚሆነው በአንተ ነው። ቁጭ ብለን እናውራ በማለት የሆነ ነገር ሲፈጠን ቆይ እንወያይበት እናውራ በማለት ይህ ነገር አድርጓል። ልጅ ብገልጽ ልክ ደስ ይለኝ ነበር፣ ግን ከአቅሟ በላይ ስለሆነ ነው ቤት እንዳትሄድ ወደዚህ ጠርቻት ነው ይህን ቪዲዮ የሰራ ነው። አልቅሼ አልቅሼ እኔ ደግሞ ደርቋል። እንዲህ ሁሌም ስላንተ ሰባባ ታውቃለህ። እምባ ልመጣው እዚህም ከመጣ በኋላ ኑሮን ለመኖር ስትል ሰው እየሰደበክ ነበረ፣ እያንቋሸሸክ ነበር። በዓይኔ አይቻለሁ ሰምቻለሁ። እና አንተና እኔ እንድንለያይ ደግሞ ብዙ ነገር ተደርጎ ነበረ። አይተሃል። ብዙ ያሳልፍ ነው ነገር አለ በፊት እዚህ ከመጣ በኋላ አሁን ነገሮች ተስተካክሎ ልጅ ወልደን፣ አሁን ደግሞ ሁለተኛ ልጅ እየጠበቅን ነው። ብቻ በጣም ደስ የሚል ነው። እንኳን ለዚህ ቀን አበቃ። እንኳን ለአባቶች ቀን አበቃ። እንኳን ደስ አለ። ይቺ ሁለተኛ ልጃችን ደግሞ ሴት ልጅ ናት። ተወልዳ የሁለት ሴት ልጆች አባት እንትን ትሆን ይፈልጋለው። የእሷን ባልገልጽ ልህም ገል እንትን ባልለው ለብቻ እንግዲህ በውስጥ ለብቻ ስትባ ካስ ታገኝ- ትልልሃለች አባ፣ ልጅክ በጣም ትወድሃለች። በጣም ከማንም በላይ ከኔ በላይ እንደምትወድክ ታውቃለህ አይደል? እና ልጅክ ትወድሃለች፣ ታከባሃለች። እናመሰግናለን። አሁን ምስጋና ቅኝነ ታመሰግኝ አኬ አትዘኝ፣ እሺ። አሁን እኮ ቴዲ ተመስገን አይደል? ጥሩ ደረጃ ላይ ነው ያለው። ማመስገን እና ጸሎት ማድረግ ነው የሚገባው። ለፈጣሪ ምን ትያለሽ? ፈጣሪ ምንድን ነው ምትዋኝለት? ለጥሩ ቦታ እንዲሆን ነው። ምንድን ነው አሁን ለእኔ ምንድን ነው የምትመኝልኝ ስልሽ እንገኛለሻ። ለአባትሽ ምንድን ነው የምትመኝ? በቃ አላስጨምቅሽም እ ብቻ ውስጥሽን ሁሌ ስለምትናገኝ ይገባኛል። ቅድም ግን በቃ ቪዲዮ እንሰራለን እንደዚህ ስላት ስላትናት እሺ ምናምን ብላ በሞራል ነበረ። አሁን ግን ዋናው ቦታ ላይ ስትሆን ትንሽ ከፋት ልጄ በጣም ነው። አይኖሯ ትንሽ ብዬ ንገራቸው አይታችኋታል። አይኖሯ ትንሽ ችግር ውስጥ ሆነን አበን ስላደገች መሰለኝ ሁሉ ነገር ቶሎ ነው የሚመጣባት እንባ ምናምን እና እናመሰግናለን። አባ አባቷ ለኔ ባለቤት እንወዳለን፣ እናፈቅርሃለን። ቴንኪው መልካም የአባቶች መልካም የአባቶች ቀን። በይ እንወደዋለን አይደል? አ ስጦታ ደግሞ አንድ ቀን እንሰጠዋለን። እሺ እሺ እሺ ደያቂ እሺ በይ አከፋሽ። ለምን ከፋሽ? አሁን ደህና ነው። ቴዲ ቢያንስ አጠገብሽ ነው ያለው፣ ይዞሽ መጥቶሻል። እሺ አትከፊ ሺ እሺ። እናመሰግናለን። በሌላ ቪዲዮ ተረጋግታ እንመልስ እንገናኛለን። ያው እዛ ተቀምጠን በጣም ሞሽ እንትን ሆና ነበረ። አስ ያኒ እንባምባ ብሏት ነበር። አሁን ልግለጽለት መግለጽ ፈልጋለሁ ብላኝ ነው እ ጓደኞቼ ስላሉ ይሁን አላውቅም። ለብዙ ሰዓት በቃ መናገር አልፈለገችም። እንትን አላት ናሽ ግለጭ፣ እንደስ ለአባትሽ፣ አባቴ ነው ወይ የምትፈልጊው ካለ አባቶች ካለ ያው ቴዲ ይገልጻልሃለች። ቅድም በእንባን የገለጸችልህ የእሷን የምትለውን ስለማቅ ነው፣ ምን የነገርኩልህ ያው ምን በቃ እንበቃሽ፣ ከዚህ በኋላ ልጠይቅሽ። እንወድሃለን፣ በጣም ነው የምንወድህ፣ በጣም በጣም በጣም ነው የምንወድ። እሺ ከምንም በላይ ከማንም በላይ ከፈጣሪ በታችን እንወድሃለን። አንተ ለእኛ ምንም ምንም ምንም ነገር ሁሉ ነገራችን ነው። አፈቅርሃለሁ። ልጅክም ትወድሃለች። እንዴት አየኸው? ቪዲዮ አባትነት ከባድ አብዛኞቹ ያላወቁት ነገር አባትነት ማለት አሁን የፊት ፊት ማርከስ አልፈልግም፣ ከአቅሜ በላይ ስለሆነ ነው። አባትነት ማንም እንደዚህ ተነስቶ እንደ እናትነት ብዙም ባይዘመርለት ባይወራለት ለሚመለከታቸው አባቶች ብቻ ነው። ቤተሰቡን ለሚያከብር፣ ሚስቱን ለሚያከብር፣ ለሚያፈከል ልጆቹን ባለው ነገር ጫናውን ተሸክሞ ይዞ ለመሄድ ልጆቹን ለቁም ነገር እንዲሻገሩ ለሚያደርጉ አባቶች ክብር አለ። ሳህላ መሰግናቸው አላል። አብዛኞቹ ግን የታወቀ ነው። በአንዳንድ ምግባር የጎደላቸው አባቶች አብዛኞቹ አባቶች እንዳይዘመርላቸው ሆኖ፣ ሌላው የእናትነት ሚናም ያው ከማርገዝ ጀምሮ እስከ መውለድ ያለውን ነገር ስለሚያካትት በዛው ውስጥ ተጠቃሎ ነው እንጂ አባቶች የሚባሉት እውነታው። ማለት አንዳንድ የሚዲያ ለወንድ ልጅ ያላቸው ጥላቻ የተለያዩ ሰዎች ይኖራል እና በዛው ልክ ወንድ ልጅ ሲሰደብ። ወንድ ልጅ ማለት ወንድም ነው፣ አባት ነው፣ ቤት አስተዳዳሪ ነው። ሁሉ እናትነት የእናትነትን ያው ይታወቃል። ያው አባት ምን ጊዜም ቢከፋው በውስጡ አለቅሳት እንጂ ቤተሰቡ ፊት ቀርቦ ችግሮቼን እኔ ከውስጤ ብዙ የሚያስጨንቁ ብዙ ነገሮች አሉ፣ ግን ጠን ማስጨነቅ ስለማልፈልግ የእኔ መቆም እናንተን ስለሚያጠነክራችሁ እኔ ጫማ ውስጥን ብገባ የእናንተ ኖር የእናንተ ህይወት መሻገር ስለሚያሳስበኝ ሁልጊዜም ለራሴ አይደለም ምኖር። አሁንም ወደፊት ለህይወት እስካለው ድረስ ለልጆቼ እንደ አባት፣ ለአንቺ ለባለቤቴ ደግሞ እንደ ባል አቅም ባይኖረኝም ከዚህ በላይ ባደርግላችሁ ደስ ይለኛል። ግን ታውቂዋለሽ፣ ጫና ብዙ ነገሮች አሉ። የፈለገውን ሊያወራ ይችላል ማንነትሽን ሳያይ ያለሽን ነገር በማየት ያለውን አለባበስ አይቶ ያለውን እንትን አይቶ እንዲ ነው እንዲ ነው ሊሉኝ ይችላል። ያሉኝም ሰዎች አሉ። ከዛም አልፎ ትዳሬን ለማፍረስም በተለያየ መንገድ የመጡ ሰዎች ነበሩ። ግን ምንጊዜም ከቤተሰቤ ፊት ለፊት የሚጠብቀኝ አምላክ ስላለ ከቤተሰቤ በኋላ ደግሞ የእናንተ የማይነገር ድጋፍ፣ ምክር፣ ማረጋጋት ስላለ እንግዲህ እዚህ ደርሰናል። ምንጊዜ የምናገረው ዛሬን ሪን በማመስገን የነገን ደግሞ እሱን ተስፋ በማድረግ ወደፊት እንሻገራለን። ምክንያቱም ፈጣሪን የያዘ ሰው አያፍርም። ፈጣሪን የያዘ ሰው ጊዜ ከፊቱ ብርሃን አለ። ብጥር ምንም፣ ብሎጥ ምንም፣ ብደክም ፈጣሪ የሌለበት ህይወት ውድቀትን ነው የሚያስተናግደው። ምክንያቱም አይቸዋል። ፈጣሪን በመያዜ ከብዙ አደጋዎች ከብዙ ነገሮች ሚዲያ ላይ የማይወሩ ግን በስውር የሚመጡ ተኖች ነበሩ። ያገኙትንም ነገር ለማሳጣት የሚሰራውንም ነገር እንትን ለማለት እና ስለገለጻችሁልኝ ነገር ስላላችሁ አስተሳሰብ ደስ ብሎኛል። ልጄም ያው አጋለሁ የሷን ነገር ስለእኔ ያላትን ነገር እና እንድታለቅሽ አለ እገባሽ ታለቅሻል። ጠንካራ ልጅ እንድትሆን የእኔ ፍላጎት ታውቂ ላንቺ አቅም ባይኖረኝም የማደርገውን ነገር ታውቂያለሽ። ስለዚህ ጠንካራ ልቶ ወደፊት ለምትወለደው ምህርትሽ ጥንካሬን እንድታስተምሪያት ነው ምመክርሽ። ለፈተናዎች ሁሉ በመንገድሽ ሁሉ ምንጊዜ ፈጣሪሽን እንድታስቀድም ነው። ፈጣሪን የያዘ ሰው ምንጊዜም አሸናፊ፣ እኔን አይተሽ ታውቂያለሽ። በሕይወት ታሪክ ምን እንደተደረገብኝ ከሀገር ቤት ጀምሮ እዚህ ባሉ ሰዎችና ያን ሁሉ ግን ያሻገረኝ እግዚአብሔር፣ ግልጽ ነው። ስለዚህ አንቺም እግዚአብሔርን ኪያሽ፣ ነገ ጠዋት ቤተሰብ ትመሰርቻለሽ፣ ቤተሰብ እንትን ትያለሽ ለነሱ ደግሞ አንቺ አሪያ ሆነሽ ልክ እንደ እኔ እንደ እናትሽ ልጆችሽን አሪያ ሆነሽ መምራት አለብሽ። ግልጽ ነው። ስለዚህ ለቅሶ አያስፈልግም። እንኳን አደረሰ። በድጋሚ ለማ አባትነት እንዲህ የሚታይ ነገር አለ ልክ እንደ አየር ነው ማለት ትተነፍሻዋለሽ አየሩን። አታዩ አዳስሽ የአባትነት ሚናም እንደዛ። ሚስት ከፊት እናት ከፊት ብትሆኑ ከኋላ ግን ያን ቤት ተሸክሞ ያን ችግር ተሸክሞ ለማሻገር የሚጥር እንትን ነውና እንደዛ ብዬ ነው የምገልጸው። ለእና አባታችሁ ነው። በዚህ አጋጣሚ ወላጆች ልጆቻቸው ለልጆቻቸው አሪያ እንዲሆኑ አባቶችም ለልጆቻቸው አሪያ ሆነው መልካም ስነምግባርን ከነሱ እንዲማሩ ያደርጉ፣ መልካም ነው። ሌላው በትዳር ውስጥ ያላችሁ ለልጆቻችሁ ስትሉ ተቻችላችሁ ተፋቅራችሁ ማለፍን ተማሩ ነው። እሺ ጓደኞቼ በጣም እናመሰግናለን። በሌላ ቪዲዮ እስከምንገናኝ እኔ ይሁ ነኝ ከቤተሰቦች ጋር ዛሬ ቀረብኩት። አባትን ለማስታወስ ዛሬ ይህን ቪዲዮ ይዤ ቀርብ ያለው። አባት የሌላችሁ ፈጣሪ ነፍሳቸውን ይማር። ያላችሁ ደግሞ ተንከባከቡት። አንድ ቀን የአባትነት ፍቅር በምታጡበት ጊዜ የዛን አባታችሁ ትናፍቃላችሁ። ስለዚህ እስካሉ ድረስ ተንከባከቧቸው። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ባይ ባይ።